ጥያቄ የነበረኝ እኔ ግራ ገብቶኝ የመጣውን ለመጠየቅ እንቅልፍ አልወሰደኝም። ጠይቅ። የውድ የነብያችን ሰለላሁ ዓለይሂ ወሰለም እናትና አባት የት ነው ያሉት ነው? ከአህሉል ፈትራ ናቸው። ከአህሉል ፈትራ ማለትን ማለት ነው። ኩር እንግዲህ ጥያቄ ጠየቀ። ምን አይነት ጥያቄ ጠየቀ? የነብያችን እናትና አባት የት ነው ያሉት የሚል ጥያቄ ጠየቀው። ኡስታዙ ልክ መሐመድ ቀጥታ ተጠይቆ ቀጥታ የመለሰውን መልስ ሳይሆን እየመለሰለት ያለው ከኪሱ ማብራሪያ አውጥቶ የራሱን ማብራሪያ ጨምሮ ይነግረዋል ማለት ነው። መሐመድ ግን አባት የት ነው ያለው ተብሎ ሲጠየቅ ምን ብሎ ነው የመለሰው? ሳሂ ሙስሊም 203 ላይ አባት ያለ መልክተኛ አባት የት ነው ያለው ሲል፣ አባቴ ጀሐነም ነው እሳት ውስጥ ነው ብሎ መልሷል። ይሄን ቀጥታ ነው እንግዲህ መመለስ የነበረብህ። ከኪስ እያመጣ ማብራሪያን ትሰጣለህ። በእርግጥ አንተ ሰማዩንም ምድር ነው ብትላቸው ሰዎች ይቀበሏል፣ አንተን ማለት ነው። ነገር ግን የመሐመድ አባት ጀሐነም ውስጥ ነው ያለው ያለምንም አከራካሪ እራሱ መሐመድ ጀሐነም ውስጥ እሳት ውስጥ ነው ብሎ መልሷል። ጣዖት አምላኪ ነበረ። አብደላ የመሐመድ አባት አብደላ ጣዖት አምላኪ ነበረ፣ ለጣዖት ይገዛ ነበረ። አብደላ የስሙ ትርጓሜንም ስታዩት ደግሞ የአላህ ባሪያ ማለት ነው አብደላ ማለት ይህ ማለት ከስሙ የምንረዳው ደግሞ አብደላ ይገዛው የነበረው ጣዖት አላህ የሚባል እንደሆነ እንረዳለን ማለት ነው። ምክንያቱም የስሙ ትርጓሜ ምንድን ነው? የአላህ ባሪያ የሚል ነው። ስለዚህ የአላህ ባሪያ ከሆነ ይህ አብደላ ደግሞ ምን ያደርግ ነበር ለጣዖታት ይገዛ ነበረ። ስለዚህ የሚገዛው ጣዖት አላህ የሚል ስም እንዳለው እንረዳለን ማለት ነው። ከሙሐመድ አባት ስም በራሱ የምንረዳው ይሄ ነው። ሲቀጥል ደግሞ አላህ የሚባል አካል በነቢያት በሐዋርያት የማይታወቅ እንደሆነ በዚህ ራሱ መረዳት ይቻላል።